ተመልሽ የመጣሁ ያው አምስተኛ ቤት ነው ነው የሚለው። እንግዲህ እንደምሰማችሁት አምስተኛ ነው። እኔ ታሜ ያው ሲያው ሽንት ምንም እሷ በምትሰቃይበት ጊዜ እዚያ አካባቢ በሚኖሩት ሰው ዶር ክያሉኝ ነው እና ለቀቅለን ሰራ ነው ባላለሁ። ስለቀ ግን ቤቱን አይሰሩትም። ያው እንግዲህ እንደምታየው ይሄ ነው። በጣም አንገብጋቢ ከበሽታዬ በላይ የቤት ችግር ነው የያዘኝ። ባለቤቴም ተሰቃየችብኝ። እኔን ተገትት ወለቃ ተገትት። እንዲያው ከተቻለ እንደዚህ ሰው ካየኝና ወንድም ካዘነልኝ የሆነች ቤት እንዲያው ትንሽ አድርጋችሁ ብትሰሩልኝ እና የራሴ የሆነች እንዲያው እድሜ እስካለ ድረስ እያለ ነው ለኔ ያጫወተኝ። ይህን ለኔ ነገርከኝ። የጨመርኩት ነገር ካለ ው ዚ ላይ ቀንስብ ብዬ ነው እናዲ እንዳይበዛ ብዬ ነው። ባጭር ባጭሩ አቅርቤያቸው ነው እንጂ ዘመድ ካለ ይሄ ነው የሚለው። ይህን እስቲ ደግሞ እህት ወንድሞች ይሄን ያያችሁት ምን እንበል እንወያይና እስቲ አምሳ ሎ የሚለው አምሳ ሰው ጌጥ ነው፣ ለአንድ ሰው ሸክም ነው። ይህን ነገር እስቲ እንግዲህ እንደምታወት ሰዎች፣ ብዙ እህትና ወንድሞቻችን አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የኡሙታጁ ዩቱብ ቻናል ቤተሰቦች ሰላም እንዴት ናችሁ? አልሐምዱሊላህ እኔ ሰላም። ዛሬ ዛሬ የምሰራውን ቪዲዮ በአላህ ይሁንባችሁ ብዬ ነው የምሰራው። ክርስቲያን ወገኖቻችን በምታምኑት አምላክ ይሁንባችሁ፣ ሙስሊም እህት ወንድሞቻችን ደግሞ በአላህ ይሁንባችሁ። ይህም ቪዲዮ ከፍታችሁ አይታችሁ እንደ ቀላል ነገር እሰለፍ እንዳታደርጉ የተቻላችሁን የተቻላችሁን በገንዘብም ሆነ በየጉርቡ ሸህር በማድረግም ሆነ ዩቱብ ያላችሁን በዩቱባችሁ ላይ መልቀቅ በቻላችሁት ዝም እንዳትሉ፣ በአላህ የሆንባችሁ ወንድማችን በጣም የሚያሳዝን ቪዲዮ አለ። እሱን አይተን እንመለስና ከእሱም ትሰማላችሁ ያለውንም ነገር ደግሞ አስረዳችኋለሁኝ፣ እነግራችኋለሁኝ። ይሄን አይቶ ዝም የሚል ኢትዮጵያውያን አለ ብዬ አላስብም፣ ማለት ነው ስ ቪዲዮን ሰላሙ አሌይኩም ወረህመቱላሂ ወበረካቱ ያ ጀማ። እንግዲህ ይሄ እንታወት ወንድማችን እንግዲህ ነገር እንኳ ከሱ እንሰማለን። አስራ ሶስተኛ አመቱን ጨርሶ እንግዲህ ወደ አስራ አራተኛ አመት ይገባ ና ያልከኝ። እስቲ እንዲ ስምህንም የደረሰብህንም ማደግ አርገ ስቲ እንዲ አንዳንድ ነገር ለወንድሞቻችን ስቲ እንዲ አንተ በአንተ አንድ በት ስቲ ነገርልኝ እንዲ ትንሽ የመንስኤው በቀል በካተ እንትን በመኪና በገልበጥ ነው እንደዚህ የተባልኩት የነርቭ ችግር ነው ምናምን አሉ ሕክምና ምርኩ ምን ማለኩ እንደ እንግዲ እስካሁን ድረስ የተገኘ ለውጥ የለ። እንዲህ ሆኛ ለሆቸ እንግዲህ አስራ ሶስተኛ ዓመትን እየቆጠረ ነው። እንግዲህ አስራ ሶስት ዓመትን ጨርሽ አስራ አራተኛ እያለሁ የበዚህ ምክንያት ነው ያለሁት አልሐምዱሊላህ ነቻል እስካሁንም ባላህ መቸም በዚህ በወንድሙ እርዳታ ነው የምታወት። ይሄን እህት ወንድሞች እንግዲህ በቲቦ ነው የሚጠቀሙ። ለያው ቲቦ እንደምታወት ለአስራ ሶስተኛውን እየጨረሰ ወደ አስራ አራተኛው እየገባ ነው። ይህን ያያችሁ ሁሉ እንግዲህ ደካማን የረዳ ሰው አላህ ይረዳዋል። እና እኔ ለእናንተ ወይም ሐዲስ ወይም ቁርአን ልናገር ሳይሆን እንደዚህ የሚያሳዝን ገና ሩጦ ሳይጠግብ በልጅነቱ እንደዝኩኑ ወርቆ የቀረው ወንድማችን እንደምታዩት እንግዲህ ተሷ እንዲበሰምታችኋል ይችን እንደ መረጃ ያህል ብቀል አድርግላችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ ቪዲዮውን አይተን ተመልሰናል። እንግዲህ ያለውን ነገር ልንገራችሁ ማለት ነው። ይሄ ወንድማችን ያለው በመተከል ቻግኒ ከተማ ነው ያለው። ያው እንደሰማችሁት ቪዲዮ ላይ አስራ ሶስት አመቱን ጨርሶ ወደ አስራ አራት አመት እየሄደ ነው። ምንጣፍ ተያያዘ ማለት ነው። አንዳንድ ሰው ዝም ብሎ ሚዲያ ላይ ያልወጣ ማንም ሰው ያላየው ማዕት አለ ግን፣ አንዳንዶቹ እድላቸው ረድቷቸው ከሚዲያ ላይ ወጥተውም ከነዛም ደግሞ እድል ያረዳቸው ሚዲያ ለሚዲያ እየተንከራተቱ ምንም ነገር ትኩረት ሳይሰጡ ሲቀሩ ያሳዝናቸዋል። አንዳንዶቹ ደግሞ በታዩ ወደው በትንሽ ቀን በስምንት ቀን በአስራ አምስት ቀን አስርም አምስት ማዋተን የታክመው ስናያቸው ቤት የሌላቸው ቤት ተሰርቶላቸው ስናያቸው የሆነ ጎድባቸውን አሟልተን ስናይ ደስ ይለናል ማለት ነው ሀቂቃ አንዳንዶቹ ደግሞ በጉርብም ሸር ቢደረጉ ቢንከራተቱ ምንም ቢሉም ተሰሚነት እመማቸው ወይንም ችግራቸው ከምንም በላይ የባሱት ተሰሚነት ሳይኖራቸው ሲቀር በጣም ያሳዝናል፣ ማለት ነው። ይሄ ወንድማችን አስራ ሶስት አመት ምንጣፍ ላይ ሲሆን እንግዲህ የቻግኒ ከተማ ሰው አካባቢው ነው እየረዳው ያለው ማለት ነው። በተሰቡን ዘንድሮ ግን አልሐምዱሊላ ሜዳያ ላይ ወጣና ሜዳያ ላይ ቢወጣም ግን በዛም ጉርብ በዛም ጉርብ ይንከራተታል፣ ግን ተሰሚነት አልኖረውም ማለት ነው ውዶቼ። ኢንሻአላ ይሄም ቪዲዮ ዛሬ በምታምኑ ምናት ይሁንባችሁ። ለሁሉም ኢትዮጵያውያን አድርሱልኝ፣ አማና አማና አድርሱልኝ ማለት ነው። ወንድማችን ከዛሬ 14 አመት በፊት ሀብታም ነው፣ ሀብታም ነው። ዘይኑ ጌጡ ይባላል ማለት ነው። ቻግኒ ከተማ ነው፣ ዘይኑ ጌጡ ይባላል። በራሱ መኪና አዳጋ ደርሶበት አዳጋ ደርሶበት ከዛ ወደ ነርቭ ተቀየረበትና ምንጣፍ ተያዘ። 14 አመቱን ይዟል ማለት ነው። አሁን ዛሬ ከሚዲያ ላይ ወጥቶ ትንሽ ብር ተዋጥቶለት ምን ይደረግለት፣ ትንሽ ብር ተዋጥቶለት በጉርብ በጉርብ ነው ያም ማለት ነው። ከዩቱብ ላይ እንዲህ እዚህ ተለቀቃል አል ተለቀቀም። በጉርብ ምን ይደረግለት ወይ ማለት እናሳክመ ሆይ ሲሉት እኔ መታከም አልፈልግም እኔ አላሁ ተዓላ በኢማኑ ጎበዝ የሆነ ወንድማችን ነው ማለት ነው። አላሁ ተዓላ ቀኔን ስታደረሰው ድረስ እንድኸው እያልኩኝ እቆያለሁኝ። ባለቤቴና ልጆቼ በቤት ኪራይ ተንከራተውብኛል። እኔን ይገትቱ፣ ያው እንደሰማችሁት ጓዝ ይገትቱ። በወር በወር ታቃላችሁ። እኛ ደግሞ በሽተኛ ሰው ቤታችን እንዲቀመጥ አንፈልግም፣ ብርቅዮች ነን። ነገ ሐቂቀ ማለት ይቅርታ፣ በዚህ አነጋገሪ ነገኛ ምን ይደርስብናል ብለን አናስተነትንም። ይህን ጤንነትም የሰጠን እኮ አምላካችን ነው። ይህን ገንዘብ እኮ የሰጠን አምላካችን ነው። ነገ ሊቀማን ይችላል ብለን አናስተነትንም ማለት ነው። እና በሽተኛ ሰው ሲያዩ እይት ያረጉና ወር ሁለት ወር አስቀምጠው ቤቱን ልቀቁልን ልናሰራው ነው ይላሉ። ተለቅቅን በኋላ አያሰሩትም። ስለዚህ ብሞትም እንኳን ቀልቤ አርፎልኝ እንዲሞት ለልጆች ለባለቤቴ አንገታቸው መግቢያ በወር በሁለት ወር ልቀቁ የማይባልበት ቤት ግዙልኝ እኔ አልታከምም ይቅርብኝ ነው ያለው፣ ወንድማችን ማለት ነው። ግን በሁሉም ኢትዮጵያውያን የሁሉም ኢትዮጵያውያን ይሄ ደግ ኢትዮጵያውያን ቢሰማ ማለት ነው ቤቱንም ይሰሩለታል፣ እሱም ይታከም ነበር ማለት ነው። እና ተኛ የሚጠበቀው ምንድን ነው? ማድረስ ለትልቅ ጉርብ ማድረስ ለለ ኸይሮይ ማድረስ እኛም ደግሞ አስራ አምስት እንዲስት ዛሬው ያኔ ማንኛውንም ኢትዮጵያውያን ሲታመም ሆነ ሲቸገር እንደምናደርገው እንተባበርለት ለዚህ ወንድማችን ማለት ነው። እንቆያ አሁን ትንሽ ብር ተዋታ እኔን አታሳክሙኝ ይቅርብኝ፣ ለእነሱ ቤት ግዙላቸው ብሎ ማለት ነው። ያቺ ቤት ሊገዛባት ቤት ቢፈልግ በዛች ብር ታጣ አንዲት ቤት ማለት ነው፣ ለሁለት ልትገመስ አዳምጡና ተመልሰን እንመጣለን። ማለት ነው አንዲት ቤት ለሁለት ልትገመስ ነበር። ያው እንትኑን እንዳያችሁት ቪዲዮ እንዳያችሁት ትረዳላችሁ የተስፋ አደርጋለሁኝ። እንሻላ አብረን ተከታተል፣ እንመለስ። ሰላም አሌይኩም ወራህመቱላሂ ወበረካተው። ያጀማ እንዴት ናችሁ? እዚህ ደግሞ ለዜኑ አንዲት ቤት አግኝቼ ነበር እንደምታዋት። አሌይኩም ሰላም። ግን ትንሽ ቅር ያለ ነገር ምን መሰላችሁ? ይው በዚህ በኩል ይህ ልስን አልተደረገም ይደግመዋል ይሄ ደግሞ ሁላችሁ ዝም ብሎ ነው በቤትና በቤት ልክ እንዲህ እነዚህ አልለሰኑትም የጀርባውን ነው አያችሁት፣ የጀርባው ሆኗል። ይሄኛው ግን ለሽያጭ ብሎ አልሰራውም። ተታያችሁ የላችሁ እየገረፈው ማገሩ እንትን ብሏል። ቤቷ ግን የዴበታ መስጊዷ ፊት ለፊት እዚያው መስጊዱ የዴበታ ሰራናት ድሮ አዋተንነሸው መስጊድ እዚያው ፊት ለፊት ናት። ያት መስጊዷ ምቻትና መስጊዷ ይቻትና ይቺ የምተዋት ይሄ ቆርቆሮ አጥር ማሳያችሁ መስጊዷ ናት ይቺ ቤቱ ደግሞ እንደምታዩት እዚሁ ላይ ነው። አግኝተን ነበረ። ምን ይመስላችኋል? ዋጋው ግን ሶስት ነው ያለው። አንድ ተኩል ነው ስንከፈል አንድ ተኩል ሊሆን ነው። አንድ ሚሊዮን አምስት መቶ ሺህ ይህ የተሰራውን ቤት እኛ ልንወስድ ይህኛውን ደሞ ያት ከዚች ትከፈላለች። አንድ ዱር ማለቻት ያችን ቀንሶ ይህ ባዶ ምስስጥ ገብች፣ ላሳያችሁ፣ ገባ ላሳያችሁ። ችማድ ቤቷ ናት ይች ማድ ቤቷ ናት። ይሁን እንደምታዩት ቤቱ ይሄ ነው። ቤቷ ይች ናት። ግን ሽምብራ ግርፍ ደሞ ይቀረዋል። ቤቷ አላለቀም። ይቻት አላለቀም። ይሄ ሽምብራ ግርፍ አልተለስን አልሆነም። ለሾው ደግሞ ውስጡ አልተለሰለሰም ለሰለሰም። ይሄኛው ግን እቺ ነው እቺኛ ይቱን ተዚህ ያለውን ወስጄ ይህን ይሄን ባዶ መሬት ወስድ ወስጥ ያለው ብሎ ተስማምተን ነበረ። ምን ይመስላችኋል? ይህንን እንዲያሳዩዋችሁ እንግዲህ ኢንሻአላህ ባለ ፈቃድ ቶሎ ብላችሁ ሹክ እንድትሉኝ እፈልጋለሁ። ይሁን አይሆንም ቦታው መስጊድ ባጠገብ መሆኑ በጣም ወደድኩት ቦታው በጣም አስፈላጊ ነው ቤበታ ማለት ነው ይኸው እንደምታዩት እስኪ ብድግ አድርጌ ቤቱና መስጊዱ አበገባልኝ እስኪ ልሞክር ቆይ ትንሽ እንዲልበል ያት ያቻ ማይኳ መስጊዱ ማይክሮፎ ከታያችሁ ቻትና መስመር ነው ማዶ እና ማዶ ነው እንደምታዩት እንግዲህ ይህንን ካያችሁ እስኪ ሹክ እንድትሉኝ ሰላም አለይኩም ወረሐመቱላሂ ወበረካቱ አንድ ቤት ተገኝቶ ሶስት ነጥብ ተብሏል። ያንን ግማሹን ማለት ነው። ስብሐንአላህ ላዚም ግማሹ ሊገዛ ነበር። ያንኑም ደግሞ ቤቱን ቢያመረቅ አይደለም፣ አይታችሁታል ማለት ነው። አንድ ነጥብ አምስት ቤቱን ያን የሚያስደስት አይደለም። እሱ እኮ አይታከምም እሱ ሊቀር ነው። ያቺ ቤት ግን አንድ ነጥብ አምስት ግን እንዴት ተብላ ትገዛ? እና ኢትዮጵያውያን ለብዙ ነገር ይሆናል፣ እንኳን ለዚህና ስለዚህ ይሄ ወንድማችን ከዛሬ አስራ አራት አመት በፊት ሰው የሚረዳ በዱም ጠንካራ የሆነ ሀብታም ወንድማችን ነበር ማለት ነው። ግን አላሁ ተዓላ እኛ ሊፈትነን ብዙ ነገር ያደርገናል። ስለዚህ እሱ ደግሞ አልሐምዱሊላህ አልሐምዱሊላህ እያለ ነው ያለው። ይሄ እኛ ነገ ወይት ላይ ነው የምንወርቀው ብለን እኛነታችንን የምናስተናተንበት ነው የሚሆነው አይታችሁ ሰምታችሁ ዝም እንዳትሉ። ጆሮ፣ ልብ፣ አይን ሰታችሁ አዳምጡት አደራ። ይሄ እኔ የኔ ኮልታፋ እንደበቴ የሰውየውን ሁኔታ የምገልጽበት አይደለም፣ ግን እንደው አይቼ ዝም ማለት በጣም እንትን ብሎ ነው ማለት ነው። እና አሁን ደግሞ አንድ ቪዲዮ አለ አሳዛኝ ቪዲዮ ማለት ነው። እሱን አይተን እንመለሳለን። አካውንት አለ፣ የእነሱ ስልክ ቁጥር አለ እነሱን ቀጥታ ደውላችሁ ማናገር ትችላላችሁ። እለጥፍላችኋለሁ እዚህ ቪዲዮ ላይ ማለት ነው የእነሱ ቁጥር አለ የሚስቱ አካውንት አለ። እሱን እነግራችኋለሁ እንሻአላ። ውድ ኢትዮጵያውያን ተባበሩን፣ ተባበሩን፣ ተባበሩን። እንሻአላ አላሁ ስብሓን ተዓላ አጅራችሁን ይከፍላችኋል። በወጣችሁት ልክ እንማ ልአማሉ ቢንያ ወኢና ሊኩል ምሪኢን ማነዋ ተብሏል ማለት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ማለሽ አስተካከየ እንደሆነ አላቅም ግን ስራ በንያ ነው። ትንሽ ናት ትልቅ ናት ሳትሉ እስተዛሬ እንደምናረገው ሁሉ ማለት ነው እስተዛሬ እንደምንተባበረው ሁሉ ለዚህ ወንድማችንም እንተባበር። ሀቂቃ ያለበት ህመሙ በጣም ከባድ ነው፣ ግን ከሰው ዘንድ ተደራሽነት የለው ሆኖ ስናየው በጣም አሞናል ማለት ነው። በጣም እኔ እንጃ ብቻ። እና እንየው አሁን ደግሞ አንድ ቪዲዮ አለ፣ የተኛበት ይሄ የተኛበት። ያው እንደ ተኝቶ ነው የሚጸዳዳው፣ በቱቦ ነው ሽንቱን የሚሸናው። የተኛበት ጎኑ ተመልጧል። በዛ ላይ ደግሞ ሰው የለውም ያኔ እንትን ልጆቹና እናቲቱ ናት ሻወር የሚወስዱት። ብቻ ሐቂቃ ማለት ነው፣ በጣም አስቸጋሪ ነው። አላህ ዓፊያውን ይመልስለት። አላህ ስብሓን ወተዓላ ተገባበት ነገር እንሻላ አላህ ይፈርጀው፣ እኛንም አላህ ይጠብቀን። እሱን አይተን እንመለስ ደግሞ እንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ያው እንዲሁም እህታችን ያው አምስት ሺ ብር ሰጥተዋለች። ያው በካሽ ስትልበት ማሻ አላህ እና ይህን መሳሪያ ላይ ሰውየው ሻወር ሲወስድ አግኝተነው ነበር። በጎኑ የሚተኛበት ወላ ያሳዝናል። አጅራችሁን የክፈላችሁ። በዛው ላይ የጋግ ወንዶች አሉ። የውጭ እህታችን ደግሞ አስር ሺህ ብር ነይታለታል። አጅርሽን አላህ ይክፈልሽ። ውድ ኢትዮጵያውያን እንዳጨክሙበት እንሻላህ። የራሱ የራሳቸው አካውንት አለ፣ የራሳቸው ስልክ ቁጥር አለ፣ የሚስቲቱ ስልክ እንትን አካውንት ማለት ነው። ራዳ ወርቁ እንሻላህ እለጥፈዋለሁ ቪዲዮው ጋራ አይታችሁ ዝም እንደማትሉ እንደማታሳፍሩን ተስፋ እናደርጋለን። እንሻአላ ተዓወኑ አለ ልብሪ ወተቅዋ ወላ ተዓወኑ አለ ልሙንከር ወልዑድዋ በኸይር ነገር ተባበሩ፣ ተጋገዙ በሸር ነገር ደግሞ እንዲያትተጋገዙ ተብለናል ማለት ነው። እንሻአላ ይህን ወንድማችንን ማሳከምም እንችላለን። ቤታቸውንም ገዝተን በቤታቸው መቀመጥ ማስቀመጥም እንችላለን። አፊያውንም ደግሞ እንደነበረበት ማድረግም እንችላለን። ሐቂቃ ማለት ነው። እኔ ያው እየተንተባተብኩ ነው። ኢንሻአላህ ኸይር ኸይሩን ተረርታችሁ እናግዘዋለን ብዬ ተስፋ አደርጋለሁ። ሰላማችሁ በዚህ ይበልልኝ። ሰላም ሁኑልኝ። ወደ ኢትዮጵያውያን ወዳችኋለሁ። አላህ ይወደዳችሁ። በያላችሁበት አፊያችሁን፣ ጤናችሁን ይስጣችሁ። አላህ ይጠብቅልን። ልጆቻችንንም፣ ቤተሰቦቻችንንም ሀገራችንንም ሰላም አላህ በአለንበት ረሕመቱን መዝነቱን ያወርድልን ያወርድላችሁ። እንሻላህ ሰላም ሁኑልኝ።